ቤተሰቦች የሌለ በጣም ደስ ብሎኛል። ዩቱ ላይ በቃ በተለይ የና አብርሽ ቤተሰቦች ደስ ደስ የሚል ነገር ነው። የሰማ ነው። እሱም ደግሞ ያው ሮታ እና አብርሽን እንግዲህ ዛሬ ጋሽዬ በመቆጣት በመገሰጽ ሮታን ወደ ራሳቸው እንደ ልጅ አቅርበው አብርሽንም እንደዛው ተቆጥተው እንግዲህ ሮታ ና አብርሽን ከምንም በላይ ያው ከልብ ከልብ ይቅርታን እንዲጠያይቁና አብርሽ እንግዲህ እኔ ብዙ ጊዜ ብዙ ጊዜ ሁላችሁም አብርሽ ሴት ልጅ ናት እሷ አንተም አጥፍተዋል ግን ቢሆንም ዝቅ በላይ ይቅርታ ጠይቃ ሴት ናት መለሳል ትችላለች በላችሁ ሁላችሁም ትጠይቁት ነበር። ዛሬ እንግዲህ ያው ጋሽዬ ዝቅ ብሎ አብርሽን ሩታን ይቅርታ እንዲጠይቅ አድርገውታል። ይቅር ተባ ብለዋል። ያው አብርሽም ሩታዬ ማን እንደ ራስ ንብረት ንፍቅ ብለዋለች ማለት ነው። በዚህ አጋጣሚ ማለት ነው ጽጌም እኛም በማል ገብተን ብዙ ነገር አጥፍተናል ያስተካከልን መስሎን እና ቤተሰቦቼ ይቅርታ የሄቱ ቤተሰቦች ብላ ይቅርታ ጠይቃለች ማለት ነው። ጋሽዬም ያው ሩታንና አብርሽን ተቆጥተው አስታርቀው እኔም ማረፍ አለብኝ ደክሞኛል በማለት ገብተው ለእነሱ እንግዲህ ጊዜ እንዲሰጣቸው አድርገው ነበር። በዚህ አጋጣሚ ያው ሴት ልጅ ቶሎ የምትወደውን ሰው ቶሎ እንትን ካዘነች፣ ልቧ ቶሎ ከተቀየመ፣ ልቧ ቶሎ ከተሰበረ ወደ ነበረችበት ለመመለስ ለሴት ልጅ በጣም ነው የሚከብዳል። ለወንዶች ቀላል ነው፣ ለሴት ይከብዳታል። እና ሩታ ግን ብዙም ያው ይቅር ቢባባሉም ውስጥ አልተፈታም እና ፊቷ ሁሉ ታዞር ነበረ። እና ያ ማለት ጊዜ ፈጃል እንጂ ያው ሩታዬ የአብርሽ ነች፣ አብርሽ የሩታ ነው። እና ያ ነበር ሩታ ላይ ፊቷ ላይ የሚታየው እና ጽጌ እንደው ፈታ ሩታዬ የኢንፌክሽን ፈተሽ ተነጋገሩ፣ ተዋዩ፣ ስለሚሄዷ ወስኑበት ብለው ነበር። ጋሽዬም እጽጌ ሜተዋት ና አብሪሽ ግን ብለው ነበር። ና ቤተሰቦች የራሱ ንብረት ስለሆነች እጇ ሲስማትም አይናኗም ሲያት ነበረ። ና ሮታ ው እንግዲህ ከካሜራ ጀርባ ያለውን ባናቅም ማለት ነው። ፊቷ ብዙም አልተፈታም። ያው ሴት ስለሆነች ቶሎ ልቧ ስለምትወደው ብዙ መስዋዕት የከፈለችነት ፍቅሯ ስለሆነ ቶሎ ላይ ፈታላት ይችላል ና ሁለቱ ጋም እኮ ፍቅር አለ እና እንደዚህ አይነት ነገር ሁለተኛ እንዳይደገምም የአብርሻ አባት አስጠንቅቀው አስታርቀዋቸዋል ማለት ነው። ዛሬ በጣም ደስ የሚል ዩቱብ ላይ ደስ የሚል ምስራች ነው እየሰማ ነው ያለው፣ እሱም ሀይሚቸውም ያው ከብሩኬ ጋር ወደ ዱባይ ልትሄድ ነው ነገ ማለት ነው። ለዛ ነው ደስ ደስ የሚሉ ዜናዎች አሉ ዩቱብ ላይ ያልኩት። እና ከጭቅጭቅ ከፈተና ወጥቶ ዛሬ ደስ ደስ የሚል ምስራጅ ነው እየሰማን ያለ ነው ማለት ነው። በጣም ነው ደስ የሚለው። ከምንም በላይ ብዙዎቻችንም ጥያቄ ብዙዎቻችንም ምኞት ነበር ሩታና አብርሽ እንዲታረቁ ፍላጎታችን ነበር። እሱም ደግሞ በጋሽዬ በኩል ያው ተሳክቷል። እግዚአብሔር ይመስገን። እንኳን ታረቃችሁ። ከዚህ በኋላ ለአብርሽም ለሩታም የል ፍቅር የል ትዳር እንደሌለ ትምህርት ይሆናቸዋል። ከነሱም ደግሞ እኛ ብዙ ነገር እንማራለን ብዬ ነው ማስበው። ምክንያቱም ፍቅር ውስጥ የሚሆን ትዳር ውስጥ እልህ አስፈልግም። እልህ ነው ለዚህ ሁሉ ነገር ያበቃቸው። የሩታም ሆድ እንዲ እንዲሆን ያደረጋት እልህ ነው። ሁለቱም ነገራቶችን ከማስተካከል ይልቅ ወደ እልህ ነው የሄዱት። እሱም ወደ ራሱ መንገድ፣ እሷም ና አብሮ ቁጭ ብሎ ተነጋግረው ቢፈቱ ዛሬ እዚህ ደረጃ አይደርስም፣ አባትም ተጨንቀው ተቸግረው አዲስ አበባ ድረስ አይመጡም ነበር እና ጋሽዬ ደግሞ እንዳየዋቸው እንደሰማቸው ከሆነ ግልጽ ናቸው፣ እውነት አራዳ ናቸው። ግልጽ ግልጹ ሲናገሩ ልጅንም እንደ ልጅ ሲቆጡ ነበረና እና የሩታን መሄድ እንግዲህ ተነጋግረውበት አብርሽና ሩታ እንዲወስኑና እኔም እሺ እሄዳለሁ ካልሽም ምን አባቱ ትኬት ነው የሚቃጠለው፣ ቢቀርም ሄዳለሁ ካልሽ ደግሞ እንደ አባት መርቂሽ ነው የምትሄጂው ያለበዛ ሆንም ሲሉ ነበረና ከምንም በላይ ሁሉም ነገር ያተነጋግረውም የሚፈቱት ነገር ነው። ግን መታረቃቸው በጣም እኔ ደስ ብሎኛል፣ ለአብርሽም ለሩታም፣ ለብዙዎቻችን የእነሱ ድራማ ምንም ቢሆን የም የሚያስተምር ነገር ነው ብዬ ማስበው። ምክንያቱም ፍቅር ውስጥም ሆነ ትዳር ውስጥ ፈተ እንትን አስፈልግ ነው የፉክክር ሶስተኛ ወገን አራተኛ ወገን ፉክክር እንደማስፈልግ ነው፣ እና የበለጠ ትዳራቸውን ክፍተትም ለዚህ የሚያደርጋቸው እሱ ነው ብዬ ነው ማስበው። በተረፈ በመታረቃቸው እኛ የካሜራ ጀርባውም አናቅም፣ ዋናው ደስ ያለን እሱ ነው። ወደ በፊታቸው ፍቅራቸውም እንደሚመለሱ ሩታም ሄዳለሁ ካለችበት በእርግጥ ሩታ ሄዳለሁ ያለችው ገንዘብ አታ ሳይሆን ያው ውስጥ ያለ ነገር ይመስለኛል ና ያለው ነገር እና ከአብሪሽ ጋር ያለችበት ሁኔታ ነው። ሄዳለ አስፋላት ይመስለኛል እና ከአብሪሽ ጋር ደግሞ መስማማትና ፍቅር ከመጣ የምትሄድበትን ነገር ያው እትተዋለች ብዬ አስባለሁ። ከምንም በላይ እንኳን ታረቃችሁ። እኛ የምንፈልገው የእናንተ መታረቅ ነው፣ የእናንተን አንድነት ነው፣ ወደ በፊት ፍቅራችሁ ነው። ብዙ መስዋዕት የከፈላችሁበት ፍቅር ነው። እንዲህ በቀላሉ ወደ ልህ ወደ ፉክክር የሚያስገባ አልነበረም። ያው ገና ወጣቶችም ስላሉ ይመስለኛል እና ለወደፊት ትምህርት ይሆናቸዋል ብለን ነው የምናስበው። ለማንኛውም እንኳን